ጤና ይስጥልኝ እንደምን ዋላችሁ፣ ክቡራን ተመልካቾቻችን። አሁን ከዜና ኢትዮጵያ የሰአቱ የቢዝነስ ዜና ወደ እናንተ የሚደርስበት ሰዓት ነው። አሚር ጌቱ መረጃዎቹን ወደ እናንተ አደርሳለሁ። አብራችን ቆዩ። ኦሮሚያ ባንክ የቢዝነስ ዘገባ አጋራችን ነው። ከልብ እናመሰግናለን። ክቡራን ተመልካቾቻችን፣ በዛሬው የቢዝነስ ዘገባችን የተለያዩ ጉዳዮችን በቀጥታ ስርጭት ወደ እናንተ እናደርሳለን። ባልደረቦቻችንም በቀጥታ ስርጭት ይገኛሉ። ባልደረባችን ወይንሸት ደጀኔ የህዝብ ተወካዮች ምክር ቤት አባላት በኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦሌ ለሚ ልዩ የኢኮኖሚ ዞንና የገላን ኤኤምጂ ፓርክን እየጎበኙ ይገኛሉ። ይህንን በተመለከተ ባልደረባችን ወይንሸት ደጀኒ መረጃ ታደርሰናለች። በሌላ በኩል ደግሞ በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የከፍተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት በአዲሱ አዋጅ ዙሪያ የግንዛቤ ማስጨበጫ መድረክ እያካሄደ ይገኛል። ባልደረባችን ብሩክታይት አስራት በቀጥታ መስመራችን ላይ መረጃውን የምታደርሰን ይሆናል። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናልፋለን። የማምረቻው ዘርፍ ለሀገሪቱ ኢኮኖሚ ወሳኝ በመሆኑ የመንግስት ክትትልና ድጋፍ ተጠናክሮ እንደሚቀጥል ተጠቆመ። የሕዝብ ተወካዮች ምክር ቤት አባላት በኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦሌ ለሚ ልዩ የኢኮኖሚ ዞንና የገላን ኤኤምጂ ፓርክን እየጎበኙ ይገኛል። በጉብኝቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ምክትል አፈ ጉባኤ ሎሜ በዶ ጭምር እየተሳተፉበት ይገኛሉ። እዚህ ጉዳይ ላይ ቆይታ እናደርጋለን። ክቡራን ተመልካቾቻችን ተጨማሪ መረጃ ልታደርሰን ባልደረባችን ወይንሸት ደጀኔ በቀጥታ መስመራችን ላይ ትገኛለች። ወይንሸት እንደምንዋልሽ። እስኪ መሰል በከፍተኛ የመንግስት አካላት የሚደረግ ጉብኝት በተለይም ለማምረቻው ዘርፍ የሚያስገኘው ጥቅም ምንድን ነው? በዛሬው ጉብኝት ላይ የተነሱ ሀሳቦች ምንድን ናቸው? የሚለውን በአጭሩ እስኪ መረጃውን አድርሽን። አመሰግናለሁ አሚር በኢትዮጵያ ውስጥ በኢትዮጵያ ኢንዱስትሪ ልማት ኮርፖሬሽን ስር ሀያ አራት የኢንዱስትሪ ፓርኮች አሉ። ከነዚህ ውስጥ አስራ ሶስቱ በመንግስት ስር ያሉ ናቸው፣ ሶስቱ ደግሞ የግብርና ማቀነባበሪያ፣ ሌሎቹ ደግሞ በግል ያሉ ኢንዱስትሪ ፓርኮች ናቸው። በዛሬው እለት እንግዲህ በቦሌ ለሚ ልዩ ኢኮኖሚ ዞን የሚገኘው ኢንዱስትሪ ፓርክ እንዲሁም በገላን የሚገኘውን ኤምጂ ኢንዱስትሪ ፓርክን የህዝብ ተወካዮች ምክር ቤት ከፍተኛ አመራሮች እንዲሁም የምክር ቤቱ አባላት እየጎበኙት ይገኛሉ። ጉብኝቱ ዓላማ ባለፉት አመታት ኢትዮጵያ የጀመረችው የኢትዮጵያ ታምረት ንቅናቄን ለማበረታታት እንዲሁም ደግሞ በኢንዱስትሪ ፓርኮች ያሉ አምራቾች ምን እየሰሩ ነው የሚለውን ለመጎብኘት ያለመ ነው። በዚህ ጉብኝት ላይ የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፉ ምክትል አፈጉባኤ እንዲሁም የኢንዱስትሪ ሚኒስትር ዴታዎችና ሌሎች የምክር ቤት አባላትም ተገኝተዋል። የዚህ ጉብኝት ቀደም ሲል እንደገለጽኩት የዚህ ጉብኝት ዋነኛ ዓላማ በተለይም ባለፉት ጊዜያት በኢትዮጵያ በተጀመረው በኢትዮጵያ ታምረት ንቅናቄ አምራች ዘርፉ ከፍተኛ ውጤት እያስመዘገበ ይገኛል። የሀገር ውስጥ ምርትን በሀገር ውስጥ በመተካት ረገድም ትልቅ ሚናን እየተጫወተ ይገኛል። እንዲሁም ደግሞ ምርቶችን ወደ ተለያዩ ሀገራት በመላክ መዳረሻ ሀገራትን በማስፋት ላይም ትልቅ ሚናን እየተጫወተ እንደሚገኝ ነው በጉብኝቱ ወቅት የተገለጸው። በጉብኝቱ ላይም እንግዲህ የምክር ቤት አባላቱን ለማነጋገር ሞክሬ ነበር። ጉብኝቱ አላለቀም፣ አሁንም እንደቀጠል ነው። የምክር ቤቱ አባላት እንደገለጹልን፣ በተለይም ኢንዱስትሪ ፓርኮች ለዜጎች የስራ እድልን በመፍጠር ረገድ ከፍተኛ ፋይዳ እንዳላቸው ነግረው ለዜጎች የስራ እድልን ከመፍጠር ባለፈ ግን ተጠቃሚነታቸው ላይ ሊሰራበት ይገባልም ብለዋል። ኢንዱስትሪ ፓርኮች እንደሚታወቀው የተለያዩ ምርቶችን በማምረት የሀገር ውስጥ ምርትን በሀገር ውስጥ የመተካት ስራዎችን ባለፉት አመታት እየሰሩ ይገኛሉ። የስራ እድልንም እየፈጠሩ ይገኛሉ። የማክሮ ኢኮኖሚ ማሻሻያውም ለእነዚህ ኢንዱስትሪ ፓርኮች ከፍተኛ ፋይዳ ማበርከቱ የሚታወስ ነው ማለት ነው። ጉብኝቱ በተለይም በቦሌ ልዩ ኢኮኖሚ ዞን ከተጎበኙት ኢንዱስትሪ ፓርኮች አንዱን ተገኝተን ተመልክተን ይገኛናል በዛ የተለያዩ ጨርቃ ጨርቆችን የሚያመርት ኢንዱስትሪ ፓርክ ነው። እነዚህ ጨርቃ ጨርቅ ምርቶችም ወደ ተለያዩ ሀገራት እየተላከ ኢትዮጵያ ከፍተኛ ውጭ ምንዛሪ እያገኘች እንደምትገኝ ነው በጉብኝት ወቅት የተገለጸው። ኤምጂ የኢንዱስትሪ ፓርክ ደግሞ ቡናን ወደ ተለያዩ ሀገራት በመላክ እንዲሁም ደግሞ ቆርቆሮና የተለያዩ ብረታ ብረት ምርቶችን በማምረት የሀገር ውስጥ ምርትን በሀገር ውስጥ በመተካት እየሰራ እንዳለም ተገልጿል። እንግዲህ ለጊዜ ያለኝ መረጃ ይህን ይመስላል። ሙሉ ጉብኝቱን ደግሞ በተመለከተ ለተመልካቾቻችን በማታው የኢቲቪ 57 የቢዝነስ ዜናችን የምናደርስ ይሆናል። አሚር አመሰግናለሁ። እናመሰግናለን ወይንሸት፣ መልካም ቀን ይሁንልሽ። ወደ ቀጣዩ ጉዳያችን እናልፋለን። አዲሱን የፌዴራል የገቢ ግብር አዋጅ በአግባቡ ለማስፈጸም የነጋዴውና የአምራቹ ማህበረሰብ ኃላፊነቱን ሊወጣ እንደሚገባ ተገለጸ። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በአዲሱ አዋጅ ዙሪያ የግንዛቤ ማስጨበጫ መድረክ እያካሄደ ይገኛል በመድረኩ የንግዱ ማህበረሰብ አባላት አምራቾች፣ አገልግሎት ሰጪዎች፣ አስመጪና ላኪዎች እየተሳተፉ ይገኛሉ። ክቡራን ተመልካቾቻችን በዚህ ጉዳይ ላይም ተጨማሪ መረጃ ወደ እናንተ እናደርሳለን። በቀጥታ መስመራችን ባልደረባችን ብሩክታይት አስራት ተጨማሪ መረጃ ልታደርሰን ትገኛለች። ብሩክታይት እንደምን ውለሻል? እስኪ የተሻሻለው የፌዴራል የገቢ ግብር አዋጅ ምን አዲስ ነገር አካተዋል? በመድረኩ የተነሱ ሀሳቦችንም አካተሽ ንገሪኝ። አመሰግናለሁ አሚር። እንግዲህ ቀደም ሲል አንተም በመግቢያ ላይ እንዳነሳው የአዲሱ የፌዴራል የገቢ ግብር አዋጅ ላይ በዛሬው ዕለት ለነጋዴውና ና ለአምራቹ ማህበረሰብ የግንዛቤ ማስጨበጫ መድረክ እየተካሄደ ይገኛል። ይህም ደግሞ ዋነኛው ምክንያት የሚካሄድበት መነሻ ሀሳቡ ምንድን ነው? እንግዲህ አንድ አዋጅ ከጸደቀ በኋላ ከዚህ ቀደም በተደጋጋሚ መድረኮች እንሰማለን። በተለይ ደግሞ አዋጁ የጸደቀበት የሚመለከታቸው አካላት አዋጁን ባለማወቃቸው የተለያዩ ስህተቶችን እንደሚፈጽሙ እንዲሁም ደግሞ የተለያዩ ሁኔታዎች የተካሄዱ ስህተቶች እንደሚፈጸሙ ይታወቃል። እንግዲህ ም ደግሞ ይህንንም ለማሻሻል ና ይህንን ስህተቶች እንዳይፈጸሙ ለማድረግ ነው የዚህ መድረክ ዋነኛ አላማ። እንግዲህ በ2008 የጸደቀ ሲከናወንበት የቆየው የገቢ ግብር አዋጅ አለ። አሁን ላይ ደግሞ 2017 ተብሎ የገቢ ግብር አዋጁ ተሻሽሏል ማለት ነው። እንግዲህ ከዚህ ቀደም የነበሩ በርካታ ተግባራትን ወይም ደግሞ በአዋጅ ውስጥ የተካተቱ በርካታ ነገሮችን ተሻሽሎ እንዲሁም ደግሞ ቀይሮ መጥቷል። እንግዲህ የዚህ የገቢ ግብር አዋጅ ዋናኛ መሻሻል ምንድን ነው? በገቢ ግብር አዋጅ ስርዓት ላይ ለውጥ ለማድረግ በተለይ ግሞ መንግስት መሰብሰብ የሚገባውን ገቢ መሰብሰብ ለማስቻል ዋነኛ አላማው ነው። ሌላኛው ደግሞ በተለይ ደግሞ በገንዘብ ዝውውር የሚካሄዱ የሚፈጸሙ የግብይት ስርዓቶች አሉ። ያንንም ደግሞ ያንን ለመቀየርና በዲጂታል የሆኑ የክፍያ ስርዓት ለማከናወን የታሰበ ዋነኛ አላማው ይሄኛው ነው። ሌላኛው ደግሞ የታክስ ማጭበርበርን ይህንንም ለመቀየር ነው። እንግዲህ ከተቀየሩት ነገሮች መካከል ምንድን ነው? አዋጁ ላይ ከዚህ ቀደም 2008 ላይ የነበረው የገቢ ግብር አዋጅ ላይ የግብር ከፋዮች ደረጃ ሀ፣ ለ እና ሀመርሃ ተብሎ ነበረ የግብር ክፍያው ሲከናወን የነበረው በዚህ በ2017 ወይም ደግሞ አሁን በህዝብ ተወካዮች ምክር ቤት ጸድቆ በሐምሌ ላይ 2017 ላይ ጸድቆ ወደ ስራ የገባ አዋጅ ላይ ግን ሀ ሃናለ ተብሎ ነው የገቢ ደረጃ ላይ እየከፈሉ የሚገኙት ማለት ነው። ከዚህ ባሻገርም እንግዲህ ይህ አዋጅ ምንድን ነው? ረቂቅ አዋጁ የዲጂታል ኢኮኖሚውን የማነቃቃት ስራዎች የሚሰሩበት ነው። ከዛ ባሻገር እንግዲህ ነዋሪ ያልሆኑ በዚህ በኢትዮጵያ ውስጥ ነዋሪ ያልሆኑ ነገር ግን በዲጂታል ወይም ደግሞ በኦንላይን የተለያዩ ስራዎችን የሚሰሩ አሉ። በተለይ ደግሞ እንዲሁም ደግሞ ፋይሎችን የተለያዩ መረጃዎችን የሚላላኩበት ሁኔታዎች እንዳሉ ይታወቃል። በዚህም ደግሞ በዚህ ስርዓት ውስጥ ታዲያ ይህ የሚከናወንበት ስርዓት የኢትዮጵያ ምንጭ ገቢ ተደርጎ ስለሚወሰድ በዚህ ስርዓት ውስጥም የግብር እንደሚፈጸምበት ወይም ደግሞ የግብር ክፍያ የሚከናወንበት ነው ማለት ነው። እንግዲህ በዚህ የግንዛቤ ማስጨበጫ መድረክ ላይ የተገኙትም አካላትን ሃሳባቸውን፣ ስሜታቸውን ጠይቀን ነበረ። ይህ መድረክ መዘጋጀቱ ጥሩ ሁኔታዎች እንደተፈጠረላቸው በተለይም ደግሞ እንደዚህ አይነት ተመሳሳይ መድረኮች ቢዘጋጁ ምንም አይነት ስህተት እንደማይፈጠር እነሱም ኃላፊነታቸው ለመወጣት የሀገርን ኢኮኖሚ ለማሳደግ በርካታ ስራዎችን የሚሰሩበት እድል የሚፈጥርበት መድረክ ነው። ስለዚህ ተመሳሳይ መድረኮች ከዚህ በኋላ እንዲፈጠርላቸው ጠይቀዋል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። ብሩክታዊት፣ ለመረጃው እናመሰግናለን። መልካም ቀን ይሁንልሽ። የታላቁ የህዳሴ ግድብ ወደ ስራ መግባቱ የሀገሪቱ ምጣኔ ሀብት ከማሳደግ አንጻር ከፍተኛ አስተዋፅኦ እንደሚያበረክት ይገለጻል። ፕሮጀክቱ የአምራች ኢንዱስትሪዎች ያጋጥማቸው የነበረውን የኃይል ችግር በመፍታት ለዘርፉ የተቀመጠውን ሀገራዊ ግብ ለማሳካት የጎላ ሚና ይኖረዋል ተብለውም ይጠበቃል። በዚህ ጉዳይ ላይ ባልደረባችን ብሩክታዊት አስራት ዘገባ አዘጋጅታለች። እንከታተላት። በኢትዮጵያ የማምረቻው ዘርፍ ላይ ያሉ ማነቆችን ለመፍታት በመንግስት የተሰጠው ትኩረት የሚጨበጥ ለውጥ እያመጣ ይገኛል። ያም ሆኖ በማምረቻው ዘርፍ የተሰማሩ ተቋማት የሚያጋጥማቸው የኃይል አቅርቦት ችግር የአቅማቸውን ያህል እንዳይሰሩ እንቅፋት እንደሆነባቸው ሲናገሩ ይደመጣል። የተለያየ ኢንቨስትመንት ውስጥ የሚገኝ ድርጅት ነው። ከነዛም ውስጥ መካከል አንዱ የፎም ምርት ነው። ሌላው የቡና ማምረትና ሌሎችን ደግሞ ከትራንስፖርት ደረቅና ፈሳሽ ትራንስፖርት አገልግሎቶች አሉ። የኮንስትራክሽን ኢምፖርት ኤክስፖርት እየሰራ የሚገኝ ድርጅት ነው። ትላንትና የነበረው የምርት መቆራረጥ ነበረ። ያ ማለት የማብራት እጥረት ነበረብን። ያ የማብራት እጥረት እንደፈለግን ማምረት አንችልም ነበረ። የተለያዩ ምርቶች ያድሩ ነበር። ከቡና ማበጠሪያም ጋር ስንል ማብራት ይቆራረጣል። የሚፈለገውን ምርት ለከስተመር ሳቲስፋይ ሳናደርግ እንቀራለን። በህዝብና በመንግስት ቆራጥ እርምጃ በቅርቡ ተጠናቆ ወደ ስራ የገባው ታላቁ የኢትዮጵያ ህዳሴ ግድብ ታዲያ ለማምረቻው ዘርፍ ታላቅ ተስፋን ፈንጥቋል። ያናገር ናቸው። የዘርፉ አንቀሳቃሾችም ግድቡ የኃይል ፍላጎታቸውን በማሟላት ምርታማነታቸውን እንደሚያሳደግላቸው ያላቸውን ተስፋ ይገልጻሉ። አሁን ይሄ አባይ ተገድቦ ወደ ስራ ሲገባ ሙሉ ለሙሉ የመብራት መቆራረጥ ጠፍቶ ባለን ሙሉ አቅም አምርተን ወደ ገበያ እንገባለን። የሚል እሳቢ ያለ የህዳሴ ግድብ መገንባቱ ለማኒፋክቸሪንግ ሴክተር ትልቅ ግብዓት ነው የሚሆነው። ብዙ ፋብሪካዎች በፓወር እጥረት ምክንያት በሙሉ አቅማቸው መስራት አይችልም እና እንደ እኛ ደግሞ እንደ ወዳ ሜታል ማስፋፊያን ለሚያስብ ፋብሪካ በጣም ትልቅ ግብአት ነው። አሁን የምንጠቀመው 50 ሜጋዋት ሰብስቴሽን አለን። ኔክስት ላይ እጥፍ ለማድረግ ነው የምናስበው ሁች ሚንስ የምናመርተው ምርት ፕሮዳክታችንን በዛው ልክ ይጨምራል። ተጨማሪ የሰው ኃይል በመጨመር የስራ ፈጠራችንም እንደዚሁም እድሎችን እናስፋፋለን። የማምረቻው ዘርፍ ጥቅል የሀገር ውስጥ ምርትን በማሳደግ ረገድ ከፍተኛ ድርሻ ያለው በመሆኑ የግድቡ መጠናቀቅ ለዘርፉ የሚያበረክተው አስተዋጽኦ ከምጣኔ ሀብት እድገት ጋር የተሳሰረ ስለመሆኑም ተጠቅሷል። የህዳሴ በዚህ ሁኔታ መምጣት ደግሞ ከኋላ ያለውን ባክ ቦን አቅማችንን በትልቁ የሚያሳድግ ኦልሞስት ከነበርንበት ወደ አምስት ሺህ አካባቢ ወደ አስር ሺህ የደረሰበት ሁኔታ ነው። ከዛ በተጨማሪ ኦልሬዲ አገልግሎት እያገኙ ያሉ ደንበኞቻችን ኃይል እንዳይቆራረጥባቸው የዚህ የተመረቱ ኃይል በአግባቡ ኢንዱስትሪው ጋር እንዲደርስ ሰፋፊ የሪሃብሊቴሽን ስራዎችን እየሰራን ያለ ነው። የህዳሴ መምጣት በትልቁ ኢኮኖሚውን ያነቃቃል። ታላቁ የኢትዮጵያ ህዳሴ ግድብ ከማምረቻው ዘርፍ በተጨማሪ ለቴክኖሎጂ መስፋፋት፣ ለግብርና ምርታማነት፣ ለንግድና አጠቃላይ የኢኮኖሚ እድገት የጎላ ሚና እንደሚኖረው ይታመናል። ክቡራን ተመልካቾቻችን፣ የሰዓቱ የቢዝነስ ዜና በዚሁ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።